በክርስትና ውስጥ ያለ ሰው አሁን እኔ ብትረኝ አድሆን ነው እንዴት አድርጌ አድሆን ነው። ጉድ አይዲያ እንግዲህ ልትመለስ ይችላል። አላውቅም ባይዘ ጉድ አይዲያ ይመለሳል። እኔ እኮ ባይዘዌ እኔ ማንም ሰብኮኝ አይደለም ወደ ስልምና የገባሁት ራሴ አንብቤ ራሴ ብዙ ታይሜን አጥፍቼ ሎንግ ታይምስ ወደ ሦስት አመት እንግዲህ ቀላል አይደለም። አንዳንዴ ሁላ ሁለት ቀን ምግብ ሳልበላ ኦንላይ በሚቆርጠው ጊዜ አለ እና እኔ አይ ዶንት ሶሪ እና ጉዳይ ሊያግን ክርስትናን በደንብ አውቄዋለሁ፣ ምናም ብለ ታስባለህ ወይስ ላይክ አሁን ቲክቶክ ላይ እንዳሉ ሙስሊሞች ነው? ና ያክል ነው ክርስትናን ያወከ? እዚህ ቲክቶክ ላይ ያሉት ራሱ ክርስትናን አያውቁትም እንኳን እኔ አመሰግናለሁ። በቃ ስለዚህ አላወቀውም አናውቃለን ይላል። እንግዲህ እና የሚያውቁት ሰዎች ራሳቸው ያውቁታል ወይ አንተን ነው ማለት አንተ ላይ ደስ ራስህ እንደው ክርስትናን አውቄዋለሁ በደንብ ነው ያወቅሁት። ስለዚህ ይሄ ልክ አይደለም ብለህ አውቀኸዋል ወይ በኖርክበት ክርስቲያን ሆነ በኖርክበት ዘመንስ እውነት መንፈሳዊ ሆነ ክርስቲያናዊ ነበርኩኝ አሁን ስለ ሃይማኖት ስለምናወራ፣ ላኪን እንደ መንፈሳዊ ስታወራ እውነት የክርስቲያን ነበርኩኝ። ራስ ከስብና ከምታስተላልፈው መልእክት ምናምን የእውነትም ክርስቲያን ነበርኩ ወይ ብለህ አስበህ ታውቃለህ? እንደዛ የክርስቲያን ህይወት አሳልፍ ነው እና ልክ አይደለም ብዬ ነው የሄድኩት ብለህ ነው የምታምነው። እንግዲህ ክርስቲያን ነበርኩኝ። እኔ ለእናንተ ብዬ ዛሬ ክርስቲያን አልሆንም እንደሁም ኩኝ እኔ ራሱ ሰባህም ጥያቄ እንደዛ አይደለም አይኖ ክርስቲያን ነበር። ክርስትናን ከቤተሰብ ን ያገኘኸው እኛም ከቤተሰብ ን ያገኘ ነው። ስለዚህ በዛ በቤተሰብ ባገኘኸው ሃይማኖት ላይ አድገሃል። እሱን አውቃለሁ ግን ወደ መንፈሳዊ ገብተህ ነበረ ማለት መንፈሳዊ ሰው ሆነህ ክርስቲያን ነበርኩኝ የክርስቲያን ወጣት ነበርኩኝ፣ መጽሐፍ ቅዱስ እንደሚያዝዘው አይነት ሰው ነበርኩኝ፣ አንብቤዋለው፣ ህጉን አውቃለሁ ምናምን፣ ስለዚህ ሁሉንም አውቄ ነው የሄድኩት ብለህ ታስባለህ ወይስ እንደው አልገባኝም ስላልገባኝ ልክ አይደለም ብዬ ነው የወጣሁት ነው የምትለው? ከአንተ እስኪ ከላይፍ ተሞክሮ እና ምን አይነት የክርስቲያን ወጣት እንደነበርክ ብትነግረን በዚህ አጋጣሚ ማለት ነው። ያ እንግዲህ እኔ ገዳም አልገባውም። በእርግጥ እንደ ማንኛውም ኖርማል ክርስቲያን የተወለድኩት አዲስ አበባ ነው እና አዲስ አበባ ላይ አዲስ አበባ ልጅ ነኝ፣ አዲስ አበባ ላይ ነው የምኖረው። ግን ገዳም አልገባውም መንኜ ማለት ነው። አሁን ሁለት አይነት ክርስቲያን አለ። አንደኛው ክርስቲያን መናኝ ክርስቲያን በጣም በቃ አክራሪ የሆነ በጣም በቃ በቃ የሆነ አክራሪ የሆነ ክርስቲያን አለ። ኖርማል ደግሞ ክርስቲያን አለ። ልክ እንዳንቺ እንደሚኪ አይነት ማለት ነው። እኔ የትኛው ፓርት ላይ ነብቲ ልክ እንደ ሚኪ ወይም እንዳንቺ አይነት ክርስቲያን ነበርኩኝ። እና ያው እንግዲህ መንፈስ ቅዱስ ለእኔ እንግዲህ ገልጦልኝ ወደ እስልምና ይጃለሁ ራሴን መንፈስ ስከተል ስከተል መንፈስ ቅዱስ ወደ እስልምና መራኝ ግን ማለት ክርስትና ውስጥ ሆነህ ሚኬ ይቅርታ፣ ሚጨርሽ ጨርሽ ጨርሽ እኔም ጥያቄዎች አሉ ለጉድ አይዲያ እንወያያለን። እኔ የእውነት እኔ ዛሬ ጠይቀው ፈልጋለሁ፣ እና ለዛ ነው እንደ እኔ ምናምን ካል ከአሁን የኔን አታቅመውን ባግራው እንዴ፣ ማለት ኦርቶዶክስ ነኝ ግን ምን አይነት ኦርቶዶክስ ነኝ ምናምን የሚለው እኔ መንፈሳዊ ኦርቶዶክስ አይደለሁኝም፣ ክርስቲያናዊ ወጣት አይደለሁኝም። እኔ እኔ አለማዊ ሰው እኔ ባይዘው ወይ እና አሁን ስለ ሃይማኖት እያወራክ ስለሆነ ነው፣ ባይዘው ሃይማኖትን መቀየር ማለት በጣም ትልቅ ነገር ነው። በጣም ብዙ ምርምር የሚፈልግ ምናምን ነው። ዘላለማዊ ሕይወት አለ ብለን ተስፋ የምናደርገው ነገር ስለሆነ የሆነ ሰው ሃይማኖቱን ሽፍት አደረገ ማለት በጣም ትልቅ ነገር ነው። በጣም አጥንቶ አውቆ ምናምን ነው። እኔ አሁን እዚሁ ስላለሁኝ ክርስቲያን ውስጥ ስላለሁኝም እያወቅኩኝ ነው። እኔ ክርስቲያናዊ ወጣት አይደለሁኝም ገና ክርስትናንም ኦርቶዶክስንም የማውቅ አይደለሁኝም ገና እየተማርኩኝ ያለውን ሰው ነኝ። እና እንደኔ ከነበርክ እየተማርክ ነበር ማለት ነው። እኔ ያልኩህ አንተ በራስህ ተምረህ ጨርሰህ ይሄ ገዳም መመነን ምናምን ምናምን አይደለም እያልኩ ግን አሁን ቤተክርስቲያናችን ከኛ የምትፈልገውን ነገር ታደርግ ነበር ወይ? አባቶች የሚሉትን ታውቅ ነበር ወይ? ወይስ ዝም ብለህ ክርስቲያን ነበርክ በዛ አደግ ምናምን፣ ከዛ በኋላ ግን አይ ስታየው ደስ አላለህም ወይ ደግሞ አልወደድከውም ሄድክ፣ እንደዛ ነው ወይ ነው ያለ ክርስቲያን ሆነህ የነበረህ ላይፍ ምን አይነት ነበረ? ባጭሩ ማለት ነው ጀስት የራስህ ባይዘው፣ እዚህ ጋር ለመጨመር ጉድ አይዲያ ጥያቄ ላይ አሁን ተመልከች፣ አሁን ሁለት መቶ አርባ አራት ተመልካቾች አሉ። እነዚህ ተመልካቾች ከታች እየሰጡት ያሉትን ፍቅር ተመልከች። አንበለበሉት እኮ ቤቴን ራሱ ከባድ ናቸው እንዴ! እንዲህ አይነት ፍቅር የት አግኝቶ ያውቃል? አሁን እኛ ሰተነው ነው እናውቃለን። ለጉዳይ ዲ አናውቅ እና ርጊቪንግ ሂም ቱ ማች እኛ ከክርስቶስ ፍቅር በላይ ልንሰጠው አንችልም። በእርግጥ ግን ያ ፍቅር ከሁሉም ይበልጣል ብለን እናምናለን። በጣም ገርሞኛል። የጠፋብኝ መልስ እላት ሳይጠፋብኝ እሺ፣ ጉዳይ ሊያጉ አይጠፋብኝ እንዳይጠፋብኝ እንዳይጠፋብኝ፣ ማኪ እንግዲህ ኦርቶዶክስ ነኝ፣ ግን እኔ ብዙም ኦርቶዶክስ አይደለውም መንፈሳዊም ብዙም አይደለውም እያልሽ ነው ስለ ራስሽ ስትናገሪ፣ ከዛ ደግሞ እኔን መንፈሳዊ ሰው ነበርኩ ወይ ብለሽ ደግሞ ትጠይቅኛለሽ። ሁለተኛው ጥያቄች ደግሞ ሃይማኖትን ያህል ነገር እንዴት ትክድ አለህ የሚልም ጥያቄ ጠይቀሽኛል። መጀመሪያ አንቺ መንፈሳዊ ስትሆኚ ስለ መንፈስ አይደለም ያልከው፣ ትክዳለህ አይደለም ማለት ሃይማኖት ስትቀይር ኮ የነበርክበትን አውቅህ ነው አይደለም፣ በደንብ አውቅህ ልክ አይደለም ብለህ እንደውም ጠይቀህ ምናምን ነገር መልስ የሌለው ሲሆን ነው ሃይማኖትን የምትቀይረው ነው ያልኩት እንጂ ሌላ አይደለም እኔ መንፈሳዊ አይደለሁም ያልኩ ነገር እኮ አልቀየርኩኝም ኦርቶዶክስ ነኝ እግዚአብሔር ቢፈቅድ ኦርቶዶክስ ሆኜ መሞት የምፈልግ ሴት ነኝ መማር እፈልጋለሁ ምክንያቱም ኦርቶዶክስ ማለት በጣም ሰፊ ባህር ናት በነገራችን ላይ ስለዚህ ምንም አላውቅም ከዛ ከባህሩ አንጻር ለዛ ነው አንተ ጨርሰሃል አውቅሃለሁ ምናምን ብዬ ስለመንፈሳዊ የጠየቅኩህ የነበረህን ህይወት ለማወቅ ነው እንጂ አንተ እንደምትለው እንዴት ልክት ትግዳለ ምናምን እያልኩ አይደለም። ስ ር እኔ በሱ አይመለከተኝም። እሺ አውቃሃሉይ እንግዲህ በቴዎሎጂ ደረጃ የተመረቁ ሰዎችንም ሄደሽ አውቃችኋሉ ብለሽ ብትጠይቂያቸው አይ ገና ነን የሚሉሽ። እውቀት ደረጃ ሊኖረው ይችላል እንደየደረጃው እንደየ አንደርስታንዲንጉ ሊለያይ ይችላል። ምን ይባላል እንደሚባል አባባል አለ፣ አላውቅም ካልክ ያስተምሩሃል፣ አውቃለው ካልክ ደግሞ አላውቅም እስክትል ድረስ ይጠይቀዋል የሚባል አባባል አለ። የሰው ልጅ እውቀቱ በራሱ ልክ ነው የሚለካው፣ እና የግዴታ የእውቀት መጨረሻ የለውም። ባጭሩ፣ የግዴታ በሁሉን ነገር ማወቅ አይጠበቅበትም። ሁሉን ነገር የማወቅ ግዴታ የለበትም። ወደ መልስሽ ሲሄድ አይቲንክ አንቺ ኦርቶዶክስ ነሽ ግን ብዙም ጠንካራ መንፈሳዊ ኦርቶዶክስ አይደለሽ። እንደዛ ነው ራስሽን ኤክስፕሌን ያደረግሽልኝ እኔ ማንደርስታንድ ያደረኩሽ በዚህ መንገድ ነው። ጉድ አይዲያ ምንድን ነው ሲባል እኔ ነግሬሻለው። እኔ እንደ ማንኛውም አማኝ ክርስቲያኒን ብዬ ሻለው የነበርኩትኝ እንደዛ ነበርኩኝ። ሶ እንዴት ሃይማኖትን ልቀይር ትችላል ላልሽው ነገር ደግሞ ሃይማኖትን የሚያህል ነገር ሰው ስለ ሃይማኖቱ ሳያውቅ ሃይማኖት ውስጥ ከሚቀመጥ ይልቅ ሰው ቢያንስ ገብቶት ይሄ ነገር ትክክል አይደለም ብሎ ሃይማኖቱን የቀየረ ሰው የተሻለ ነው ለእኔ። ሃይማኖቱ ውስጥ ተቀምጦ ግን ሃይማኖቱን ከነ ጭራሹ ማያቅ ሰው ወይም ደግሞ መንፈሳዊ አይደለውም ብሎ ከሚያውራ ሰው ይልቅ ሃይማኖቱን ተረድቶ እኔ በቃ ይሄ ነገር ትክክል አይደለም ብሎ የሚወጣ ሰው ሞር የተሻለ ነው። እና እኔ ከወጣሁት አንቺ በምን ትሻያለሽ? አንቺ ራስሽ እኮ መንፈሳዊ ነሽ ወይ ምናምን ስልሽ አይደለውም፣ ብዙም አይደለውም እያልሽ ነው። ሶ መንፈሳዊ ለመሆን ሞክሪና፣ ልክ ስትሆኚ ምናልባት ወደ እኔ አይዲያ ልመቼ ትሻያለሽ፣ ካልሆነም ደግሞ መንፈሳዊ ትሆኛለሽ፣ ከሁለት አንዱ። ግን እኔ ጉድ አይዲያ ራስ ያነበብኩ አየሁት፣ እና በቃ እስልምና ሞር የተሻለ ነው ከክርስቲያኒቲ ብዬ ወደ እስልምና ወደ ገባሁበት ራሴ ገብቼበት ወደ ነበረው በቃ ገባሁበት ማለት ነው ንፅፅር እያደረኩ ገብቼበት ነበረ እያነበብኩኝ እዛም እዛም እዛም እያልኩ ሳየው በጆንያ ስህተት ካለበት እና ጥቃቅን ስህተት ካለበት የትኛው ይሻለኛል ብዬ ቹዝ አደረኩ እዛ ይሄ ጆንያውን አስቀመጥኩና ወደ በቃ እሺ መልሰዋል ማለት ያልከው ከክርስትና ምን ይሻላል ግን ሌላ ሃይማኖት ተሳጥረታል ያው እንግዲህ ዓለም ላይ ብዙ ሃይማኖቶች ናቸው ያሉ ብዬ ነው ወይስ እስልምናና ክርስትና ነው አነጻጽረክ? ወደዚያ አይልክም። እንግዲህ ጁዳ የጁዲዝምን ሃይማኖት እንዳልቀበል እነሱ ኢየሱስን ሸምጥጠውታል። ወደዚምንዳሌድ ሂንዱዝም እንዳሌድ ሂንዱዝም ደግሞ ሄቨን አለች እኮ ከላይ ግን ሄቨንስ ሂንዱዝም ኢትዮጵያ ላይ ዋቄ ፈቻ ሆኖ መጥቷል። እና እሱ ደግሞ ትንሽ አስቸጋሪ ነው ለመቀበል ግንድ ምናምንም ስለሚቀባቡ ባህል ስለዛ ስለ አይሁድ ምናምን አንብበሃል። ባይዘ ብዙ ሃይማኖት ነው ያለው በነገራችን ላይ እና በሃይማኖት ዙሪያ ላይ መስራት ከሆነ እያሰብክ ያለው በጣም ብታጠና ወይም ደግሞ ሞር የተሻለ ከዛ የተሻለ እያልክ ትሄዳለህ ማለት ነው። እንደዛ ነው እኔ አሁን ከመልስህ እንደዛ ነው የተረዳሁት። ለምን እች ኦፕሽን ከምትሰጭኝ እስልምና ለምን ኦፕሽን አትሰጭኝ? ሌሎች ኦፕሽኖችን ከምትሰጭኝ እስልምና ምን ያህል እንደምትፈሪው ያሳያል። ልብሽ ላይ በጣም ትፈሪዋለሽ እስልምና። ለዛ ነው ሌሎች ኦፕሽኖችን የምታመጪው እስልምና። እኔ ባይ ዘ ወይ ሙስሊም አልሆንም መቼም፣ የማልሆንበት የራሴ ምክንያት አለኝ፣ መቼም አልሆንም ማለት ኢቲስት ከምትሆኚ ሙስሊም ብትሆኚ ይሻልሻል። እኔ ሙስሊም የማልሆንበት ብዙ ምክንያት ስላለ ነው አልሆነም። እኔ ሁኛ አላልኩሽም። እኔ ሁኛ ላልኩሽም፣ አዎ ግን ማለት ላሳውቅ ብዬ ነው። ሙስሊምን ትፈሪዋለች ስላልክ ስለመፈረው ሳይሆን እውነት እንዳልሆነ ስለማቅ አልሆንም። አልፈራም። ለምን እፈራለሁ? ግን እስልምና ኔቨር በክርስቲያን አንደበት ሆነ ራሱ ሳይሆን በቃ ልረዳ አንደርስታንድ ላድርግ ብዬ ራሱ የሆነ ልረዳ ስሞክር በጣም ግራ የሚያጋባ ነው እና ምንም እንደውም በጣም ግራ የሚያጋባ ነው። በነገራችን ላይ እኔ ቀጥተኛ እኔ እንደውም ድሮ ማለት ነው በፊት ላይ የእስልምና ሃይማኖት ቁርአን ከላይ ወረደ ሲባል ተጽፎ ምናምን በቃ ከላይ ተወሮ የመጣ ነበር የሚመስለኝ። ታዲያ ያላህ ቃል ነው መባሉ ምንድን ነው? በሰዎች የተጻፈ በሰሃባዎች ተሰብስቦ መሐመድ ካረፈ በኋላ የተጻፈ ከሆነ እኮ የእግዚአብሔር ቃል ነው መጽሐፍ ቅዱስ በሰዎች ተጻፈ፣ ቁርአንም ያላህ ቃል ነው ካላችሁ በሰዎች የተጻፈ ምንም በቃ ልውጥ የለውም። እኔ ለምን የተለየ ቁርአን ይሄ ያላህ ቃል ነው ምናምን ምን አሁን ያለ ቃል ነው ተብሎ ከፈጣሪ የወጣ ነው ትላላችሁ። ከዛ ደግሞ ቀጥተኛውን መንገድ ምራን ይላል። የፈጣሪ ቃል ቀጥተኛው መንገድ ምራን እያለ ፈጣሪ ሲናገር እንግዲህ ለዛ እኔ ገና ስጀምረው ቀጥተኛውን መንገድ ምራን ሲል እንዴ፣ ፈጣሪ ቀጥተኛው መንገድ ያላወቀውን ያላወረደውን እንዴት እከተላለሁ? ቀትሽ ምን ያህል ምን ያህል ሩቅ እንደሆንሽ ለእስልምና ያሳያሉ። ውቀትሽ ከንግግርሽ ያው ከሆነ ጊዜ በኋላ ምናልባት እየገባሽ ሊመጣ ይችላል። ያው ቲክቶክ ላይ ብዙ ሰዎች እየተማሩበት ስለሆነ ያው አንቺም እየመጣሽ አንዳንድ ሙስሊም የእስልምና ቤቶች ውስጥ ጥያቄም እየጠየቅሽ ስለሆነ ያው እንግዲህ፣ እንቁላል በአንድ ጊዜ ልጅ ላይ ጥያቄ የምጠይቀው ያ ጥያቄ ለራሳቸው ጥያቄ እንዲሆናቸው ይሄም አለ እንዲመራመሩ ነበረ፣ ግን አይመራመሩም። ታመራምሪ ነበር እንደመጣሽ ነው። ዛ ጥያቄ የጠየኳቸውን አሁን አላህ ይማችን ሚስት ቢኖረኝ ልጅ ይኖረኝ ነበረ። እንዴት ይላል? ላላህ ልጅ አይገባውም እያላችሁ ስል እንደዚህ አይነት ይህንን ሰው እንዳትጠቀመው ባይዘው ወይ አትናደድ፣ አትናደድ መሐመድ ልበል። ጉድ አይዲያ በነገራችን ላይ ቆይቱጋሩእኔ ሰምቻላቅም እኔ አትናደድ ነበር እንድትናደድ አልፈልግም። በነገራችን ግን ውሀ ካለ አጠገብ ጠጥተህ ከዛ እናወራለን ሚውስ ላርጊና ኦርቶዶክስ ምን ይባላል? መሳያል ምን ይባላል? መሰረሽ ምንድን ነው? ጀማሪ ዲያቆን ከጳጳስ ይበልጣል ይባላል። አንተም እኮ ጀማሪ ሙስሊም ነህ። እንደ መሀመድ ተሆኝ መሀመድ ልበለ ሙሐመድ ብለ ጥራ። ብዙ ልጆች ያደረገ በጣም ተመችቷቸዋል። ጥያቄ ጨርሰሻል ማለት ነው? እሺ ቀበል። እነሱ ኢየሱስን ሸምጥጠውታል። ወ ላይፍ ስትል ምን ታስባለህ? እንዳልሄድ ሂንዱዝም እንዳልሄድ ሂንዱዝም ደግሞ ሄቨን አለች እኮ ከላይ ግን፣ ሄቨንስ ሂንዱዝም ኢትዮጵያ ላይ ዋቄ ፈቻ ሆኖ መጥቷል። እና እሱ ደግሞ ትንሽ አስቸጋሪ ነው ለመቀበል ግንድ ምናምንም ስለሚቀባቡ ስለዛ ስለ አይሁድ ምናምን አንብበሃል። ባይዘ ብዙ ሃይማኖት ነው ያለው በነገራችን ላይ። እና በሃይማኖት ዙሪያ ላይ መስራት ከሆነ እያሰብክ ያለው በጣም ብታጠና ወይም ደግሞ ሞር የተሻለ ላ የተሻለ እያልክ ትሄዳለህ ማለት ነው። እንደዛ ነው፣ እኔ አሁን ከመልስህ እንደዛ ነው የተረዳሁት። ለምን ኦፕሽን ከምትሰጭኝ፣ እስልምና ለምን ኦፕሽን አትሰጭኝ? ሌሎች ኦፕሽኖችን ከምትሰጭኝ ስልምና ምን ያህል እንደምትፈሪው ያሳያል። ልብሽ ላይ በጣም ትፈሪዋለሽ እስልምና። ለዛ ነው ሌሎች ኦፕሽኖችን የምታመጭው እስልምና። እኔ ባይ ዘ ወይ ሙስሊም አልሆንም መቼም። የማልሆንበት የራሴ ምክንያት አለኝ። መቼም አልሆንም ማለት ኢቲስት ከምትሆኝ ሙስሊም ብትሆኝ ይሻልሻል ሙስሊም አልሆንም ነው፣ በፍፁም የሆነ ሰው የመሰረተው ሃይማኖትን አልከተልም። በነገራችን ላይ እስክርስትናን ሆነሽ ብትቀጥይ ችግር የለውም። እኔ ሙስሊም የማልሆንበት ብዙ ምክንያት ስላለ ነው። እኔ ሁኛ አላልኩሽም፣ እኔ ሁኛ አላልኩሽም። አዎ ግን ማለት ላሳውቅ ብዬ ነው። ሙስሊምን ትፈሪዋለች ስላልክ፣ ስለመፈረው ሳይሆን እውነት እንዳልሆነ ስለማቅ አልሆንም። አልፈራም፣ ለምን እፈራለሁ? ግን እስልምና ኔይበር በክርስቲያን አንደበት ሆነ ራሱ ሳይሆን በቃ ልረዳ፣ አንደርስታንድ ላድርግ ብዬ ራሱ የሆነ ልረዳ ስሞክር በጣም ግራ የሚያጋባ ነው። እና ምንም እንደውም በጣም ግራ የሚያጋባ ነው። በነገራችን ላይ እኔ ቀጥተኛ፣ እኔ እንደውም ድሮ ማለት ነው በፊት ላይ የእስልምና ሃይማኖት ቁርአን ከላይ ወረደ ሲባል ተጽፎ ምናምን በቃ ከላይ ተወሮ የመጣ ነበር የሚመስለኝ። ታዲያ ያላህ ቃል ነው መባሉ ምንድን ነው? በሰዎች የተጻፈ በሰሃባዎች ተሰብስቦ መሐመድ ካረፈ በኋላ የተጻፈ ከሆነ እኮ የእግዚአብሔር ቃል ነው መጽሐፍ ቅዱስ በሰዎች ተጻፈ፣ ቁርአንም ያላህ ቃል ነው ካላችሁ በሰዎች የተጻፈ ምንም በቃ ለውጥ የለውም። እኔ ለምን የተለየ ቁርአን ይሄ ያላህ ቃል ነው ምናምን መንገ አሁን ያለህ ቃል ነው ተብሎ ከፈጣሪ የወጣ ነው ትላላችሁ። ከዛ ደግሞ ቀጥተኛውን መንገድ ምራን ይላል የፈጣሪ ቃል። ቀጥተኛውን መንገድ ምራን እያለ ፈጣሪ ሲናገር፣ እንግዲህ ለዛ እኔ ገና ስጀምረው ቀጥተኛውን መንገድ ምራን ሲል እንዴ ፈጣሪ ቀጥተኛውን መንገድ ያላወቀውን ያላወረደውን እንዴት ይከተላለሁ? ምን ያህል ምን ያህል ሩቅ እንደሆንሽ ለእስልምና ያሳያሉ። ውቀትሽ ከንግግርሽ ያው ከሆነ ጊዜ በኋላ ምናልባት እየገባሽ ሊመጣ ይችላል። ያው እዚህ ቲክቶኩ ላይ ብዙ ሰዎች እየተማሩበት ስለሆነ ያው አንቺም እየመጣሽ አንዳንድ ሙስሊ የእስልምና ቤቶች ውስጥ ጥያቄም እየጠየቅሽ ስለሆነ ያው እንግዲህ እንቁላል በአንድ ጊዜ ችን ላይ ጥያቄ የምጠይቀው ያ ጥያቄ ለራሳቸው ጥያቄ እንዲሆናቸው፣ ይሄም አለ እንዲመራመሩ ነበረ። ግን አይመራመሩም። ታመራምሪ ነበር እንደመጣሽ ነው። ዛ ጥያቄ የጠየኳቸውን አሁን አላህ ይማጅን ሚስት ቢኖረኝ ልጅ ኖረኝ ነበረ። እንዴት ይላል ላላህ ልጅ አይገባውም እያላችሁ እንደዚህ፣ ይሄንን ሰው እንዳትጠቀም ባይዘው ወይ አትናደድ፣ አትናደድ መሀመድ ልበን። ጉድ አይዲያ በነገራችን ቸእኔ አትናደድ ንበር እንድትናደድ አልፈልግም። በነገራችን ግን ውሃ ካለ አጠገብ ጠጥተህ ከዛ እናወራለን ሚውት ላድርግና ኦርቶዶክስ ምን ይባላል? መሳል ምን ይባላል? መሰረሽ ምንድን ነው? ጀማሪ ዲያቆን ከጳጳስ ይበልጣል ይባላል። አንተም እኮ ጀማሪ ሙስሊምና እንደ መሀመድ ተው፣ መሀመድ ልበናል ሙሐመድ ብለ ብዙ ልጆች ያደረገ በጣም ተመችቷቸዋል። ጨርሰሻል ማለት ነው እሺ።